ነጋ እንጅ መተው ሞተሩን ወሰዱ። ምንም የዋሻኝ ነገር የለም አይደል? እርግጠኛ ነህ? የእኔ መጨነቅ እንኳን ችግር የለም። ዋናው አንተ ሰላም አንተ ምን ምን የደነዘዝከው፣ ለምንድን ነው እንደመጣው አቡሻ ሰውዬውን እስከ ዘርሮ ድረስ እኮ በጣም ፔስ ነበርኩ እና ከዛ ሽጉጡን አንስቼው ሽጉጡ ከማረቀብኝ በኋላ ቆሌ ነው የተገፈፈ። አይ ምንድን ነው የሚያስገ አይ ሽጉጡ ሲጮህ እኮ እንዴት ፍላት እንደበላሽ እኮ ትዝ ብሎኝ ነው። ኧረ እባክህ አንተ አልበላህም። እሱማ በልቻለሁ። ታዲያ ምንድን ነው እኔ ላይ የምታዳምቀው? መጀመሪያ እኮ ዘራፍ ብለሽ ሽጉጡ ዷ ሲለው የተፈረጠጥከው ነገር እኮ ትዝ ብሎኝ አሁን ወሬ አታብዛ፣ በእኔ ነው ህይወት የተረፈው። ስነ ስርዓት ይኖራል፣ እንከባበር። ኧረ በእናትሽ አንቺ እንጂ ሳክስ ብሩ መክሳት ትኝብኝ እንጂ ወይኔ፣ አሬ ሻሩክ ያለ የሰልማን ያለ ወይኔ አሸንትኝ መጀመሪያ እኮ ፀዴ አገባብ ነበር የገባሁለት፣ ከዛ በኋላ እኮ ነው ምን እንደተፈጠረም አላስታውሰው። ስቲቨን ና ታታ ለቃቅሶ ወደዛ ሰው ሰውዬው ግን ከባድ ሰልጡን እንደ ቀላል እንዳለ እኮ ህንድ ፊልም ላይ ያየሁትን እኮ ነው ቴክኒክ እና ታክቲክ አፕላይ ያደረገብኝ። እንደዚህማ ተሳፍቶ አንፋተውም። እኛ ባንፋተው እሱ የሚፋታን ይመስልሻል? ባን ፈታው እሱም ይፈታን ይመስልሽል? ስለዚህ በከባዱ ነው ሆኖ ማቀዳደ ግድ ይላል። ከዛ ሄደሽ ልትዘረሪ እናንተ ያልሽ ነው ሲታይኝ የምር አብሽር፣ አሁን በጣም ነው ሆድ እየባሰኛለሁ። ደሞ ምን ሆንክ? አታያቸውም እንዴ የሁሉ መስዋዕትነት ከፍያ ትርፊያቸው ያው ካፕል ካፕል ሆኖ ተቀምጦ እኔን አታየኝም። እዚህ ቆይ፣ አንተ ምንድን ነው የምታወራው? እኔ እዚህ አለው አይደል እንዴ? እኔ ያለው አንተ እኮ ለትንሽ ጊዜ ነው እዚህ የምትቆየው። ቺካ አለ አንዴ፣ ትሄዳለህ እኮ። እና ምን ተሻለህ? በእናትህ አዘ፣ ፎንቄ፣ አሁን ፒስ ነህ ነው? ፒስ ነው ቀስተሽ። ኧረ ፎንቄ፣ በእናትህ ተረጋጋ። እን ሰውዬ ተፋለሚ ማነቴን ካላሳየሁት እኔ ወንድ አይደለሁም እሺ አንተ ያማል እንዴ ቆይ ስለ ምን ፍልሚያ ነው የምታወራው እና ታዲያ እንዴት ተሰፍጦ ዝም ያምርሻል እንዴ ሰማኛለህ ፍልሚያ ምና የሚባል ነገር የለም እሺ አስፈላጊ ከሆነ ደግሞ እሱ ላይ እንደርስበታለን አሁን የሚያስፈልገን ይህን ጉዳይ ማብረድ ነው ለዚህ ሰው ያለኝን ማንነት ሳላሳየሁ ምንም ነገር ማብረድ የሚባል ነገር የለም ዋጋውን ነው የምሰጠው ካልሆነ ግን እኔ ቀስቴ አይደለሁም እሺ ወዴት ነው

በተለይ አንቺ ለያሬድ ያደረግሽን ነገር ሰማ፣ በጣም ነው ደስ ያለኝ። በጣም አመሰግናለሁ። እሺ አልገባኝም። ቆይ ሁላ ነገር ምን አድርጊ? ያው ሲርቦ ስላበላችሁት ማንም በሌለ ሰዓት አብራችሁ ከጎኑ ስለነበራችሁ በጣም አመሰግናለሁ። ታዲያ ለዛ ከኔ ይልቅ ሰፈሪ ነው የማመስገን ያለብሽ። እንዴት? ይህንን ማንነት የሰጠኝ ጨርቆስ ሰፈሪ ነው። ስለዚህ ለያሬድ ምርጥ ነገር አድርጋለታለች ብልሽ ካሰብሽ ከኔ ይልቅ ሰፈሪ ነው አጅል እንደው ምን አባት ይላርግሽ፣ እንደው በግዛታችን በተሰጠኝ ስልጣን መሰረት የውጭ ጉዳይ ሚኒስቴር አድርጌ ሾሜሽ አለው። አንተ ምን አባ ነው ምታፈለው? ብቻኔ የመጣው ሁላችሁንም በአጠቃላይ ለማመስገን ነው። ላደረግሽለት ነገር በሙሉ በጣም አመሰግናለሁ። እሺ፣ ቹቻ እንሄድ። በቃ እሺ

ምንድን ነው የምትፈራው? አለሁልህ፣ ሂድ። ሁሉም እንዴ አንተ ከኋላ መጥተህ ታወራለህ እንዴ? ለምን አንተ ከኋላ መጥተህ አልመተው ነበር። ሲቆልፍህ ሲቆልፍህ ከርሙ ወኔ፣ ዛሬ ሲቆልፍልህ ደግሞ አታፍርም እንዴ? ምን አይ እንዲሁ ነው ብቻሽን ስትቀመጥ ያየሁሽ እና አሳዘንሽ ለዛ ነው ተውየ ሲያትዘንልኝ አብረኸኝም እንድትቀመጥ አልፈልግም አልገባኝም ለምን ምክንያቱም አንተ ከኔ ጋ በታየ ቁጥር ቤቲ እኔ ላይ መታ ዘራፍ ስለምትል ቤቲ ያለችሽ ነገር አለ ምንም አላለችኝም ግን በቃ ደስተኛ አይደለችም እና እኔ ምን አገባኝ